ሰላም ሰላም የተወደዳችሁ የዩትዩብ ቤተሰቦቻችን በያላችሁበት ሰላም ጤና ትሆኑ ዘንድ የዘወትር ምኞታችን ነው። እንደምን ሰንብታችኋል? ዛሬም በአዲስ ቪዲዮ መጥተናል። ይህንንም ቪዲዮ እስከ ፍጻሜው እንድታዩት እየጋበዝን እንዲሁም ወደዚህ ቻናል አዲስ የመጣችሁ ካላችሁ ሰብስክራይብ በማድረግ ቻናሉን እንድትቀላቀሉ ስንል በትህትና እንጠይቃለን። ግብዣችንም ነው በዛሬ ቪዲዮ ላጋራችሁ የወደድኩት እጅግ ተወዳጅ የሆነውን በብዙ ግንዛቤ በመስጠት እንዲሁም አዝናኝ የሆነውን የጽናት ድራማን ላጋራችሁ ነውና እንግዲህ በድጋሜ ቪዲዮን በማየት አብራችሁን ቆይታ እንድታደርጉ ጋበዝኩ። ከባለፈው ክፍሎች እንደተመለከትነውና ከዛም ቀጥሎ በዚህም ክፍል እንዳየነው የጽናት ባላንጣዎች አሁንም አልተዋቸውም እነጽናትን በወጡ በገቡበት እንደ ጭራ እየተከታተሏቸው መተናኮላቸውን እንዲሁም ማይሆን ንግግር መናገር መሳደባቸውን ብሎም ደግሞ ማስጠንቀቃቸውን ቀጥለዋል። እነሱ ትክክለኛ የሆኑና የህግ ሰው የሆኑ ይመስል እንግዲህ የአካባቢውን ህግ ጥሰሻል ባህላችንን አልተከተልሽም እንደዚያ እንደዚህ፣ በሚል ሰበብ እንግዲህ ጽናት ላይ እየወረዱባት ነው። እነሱ ግን የአካባቢውን ባህል እና ወግ የጣሱት አንደኛ እነሱ ናቸው። እንግዲህ እንደ ማንኛውም አካባቢ እና የአካባቢ ወግ ወይም ደግሞ ባህል አንድ ኢትዮጵያ የሆነ ሰው ከአንድ ክልል ወደ ሌላ ክልል ሲሄድ በእንግድነት ይከበራል። ጥሩ አቀባበል ይኖረዋል። የአካባቢውን ሰው ለዛ እንግዳ ጥሩ አመለካከት ነው ያለው። እነኚህ ግን እንግዲህ ካያቸው ጊዜ ጀምሮ ያ ውስጣቸው እርሾ ስላለ የነገር ጥንስ ስላለ ከዛም የተነሳ እንግዲህ በቁራኛ ዓይን እያዩቸው ብሎም አካባቢውን ለቃችሁ ውጡ እስኪሉ ድረስ እንግዲህ የዛቱባቸው ነው። እነሱ ግን ለእነሱ ዛቻ ቦታም አልሰጡም። ብሎም በዚህ ክፍል እንደተመለከት ነው ጽናትን ሊያገባ ይፈልጋት የነበረው እንግዲህ መጠጡን ለግቶ ለግቶ መጥቶ ያድፍረት ሆኖት የጽናትን አባት እጅግ የተከበሩ፣ በትህትና በስርዓት እንግዲህ እየታወቁ፣ በአካባቢውም ሕግ የሚመሩ፣ እንግዳን የሚያከብሩ፣ እጅግ ጨዋ የሆኑ አባት ናቸው። አልፎ እነሱ እንኳን ክፉ ቃል ሲናገሯቸው ከእነሱ አንደበት ግን ምንም ክፉ ቃል አይወጣም። ክፉውን በመልካም እየመለሱ ያሉ መልካም የሆኑ አባትን እንግዲህ አግኝተውት በዛው በመጠጥ ግፊት እሳቸውንም አፍላፊ ተናግረው ተናግሮ ሊያንቃቸውም እየቃጣው ያለ እንግዲህ ፅናት በቅርብ ርቀት ነበረችና ሮጣ ደርሳ ነበር። እንግዲህ ባትደርስ እሳቸውንም ሊገላቸው ገላሃለው ሲሉም ሲልም ተደምጦ ነበር። እገልሃለሁ ብሎ በመዛት እንግዲህ ለመግደል ሙከራ እያደረገ ያለ ጽናት ባትደርስ ኖሮ እሳቸውንም ያው ሊገድል ሊበቀል ነበር። እንግዲህ የጽናት አባት የጨዋነታቸው ጥግ ይህንን ሁሉ አድርጎ እንኳን ለሕግ አሳልፈው መስጠት አልፈለጉም። በዚህ ልክ መልካም የሆነውን ሰው እነሱ ግን አሁንም አልተውም። ነገር ግን እነ ኪራና ቅዱስ እንዴት ዝም ይባላል? ይህን ሁሉ ነገር እያደረጉ ከዚህ በላይ ቢያደርጉስ ደግሞ ሊያደርጉ ይችላሉ ዝም ከተባሉ፣ ሊማሩም ይገባል፣ ለሌላው መማሪያም ሊሆኑ ይገባል ሲሉ ሄደው አመልክተው እንዲታሰር አድርገው ነበር። በዛም የተነሳ እንግዲህ ታላቅ ወንድም ተብየው ወንድሜን አሳሰራችሁት፣ እናንተም አትተኟትም፣ አታርፏትም፣ አለቃችሁም እያለ እንግዲህ ቤት ድረስ መጥቶ ሲሰድባቸው ብዙ ኃይለ ቃልና መጥፎ የሆኑ ቃላቶችን ከአንደበቱ ሲያወጣ ሲደነፋ ተደምጦ ነበር። በጣም የገረመኝ ግን በዚህ ልክ እነ ኪራ መታገሳቸው፣ የእነሱ ትዕግስት ልክ በጣም የሚደነቅ ነው። ያው እንደ እንግዳ እንደ መሆናቸው ለዚህ ሰውዬ አያንሱም ሲጀመር። ነገር ግን የጽናትንም አባት አክብረው እሳቸውንም ላለመወቀስ ላለማስወቀስ ሲሉ እንግዲህ ታግሰው የዚህን ሰውዬ ድንፋታም ተቋቁመው በአግባብ እየመለሱለት ነበር። ግን የሚገባው አይደለም። ሆኖም በዚህ ሁኔታ እንግዲህ ደንፍቶ ትቷቸው ከቤት ወቶ ነበር። ኪራ ከጽናት ጋር እንደ ልቡ መሆን ይፈልጋል። እንግዲህ ወጣ ብሎ መዝናናት በአካባቢው እንግዲህ በቀየው ጥሩ ቆይታ ከእሷ ጋር ማድረግን ይፈልጋል። በመነካካት በመላፋት፣ በመቀላለድ ባለው ሂደት ነገር ግን ጽናት ነፃ ሆና ከሱ ጋር ለመጫወት አልቻለችም፣ ተሳቃለች። ምክንያቱም የአካባቢውን ባህሉን ስለምታውቅ፣ ያ በአካባቢው ያሉ ሰዎች ደግሞ ከተመለከቱ ጥሩ አመለካከት አይኖራቸውም። ምክንያቱም ያው ኪራ በቀለበት ወይም ደግሞ እጮኛዋ ስላላደረጋት እንዳደረጋት የሚታወቅ ነገር ስለሌለ ይህ ለአካባቢ አዲስ ስለሆነ ያስወቅሰኛል ስትል ብዙ ጊዜ ስትናገር ተደምጣለች። እሱ ግን ስለ አካባቢው ባህል ግድ የለኝም፣ ሲቀጥል ደግሞ እኔም ላጭሽ እጮኛዬ ላደርግሽ እፈልጋለሁ ሰው እንዲያውቅ ከዛ በኋላ አገባሻለሁ እያለ እንግዲህ በዛ ተስፋ ውስጥ ሆኖ እንደ ልቡ ከሷ ጋር ጊዜ ማሳለፍ ይፈልጋል። ነገር ግን ባላንጣዎቹ ደግሞ አልሰጧቸውም። በዚህም በዛም በዙሪያቸው እየዞሩ ምቀኛ ሆኖባቸዋል። በሌላ በኩል ኒና እንግዲህ አሁንም አጣብቂኝ ውስጥ ናት። በራሷ በቸልተኝነቷ፣ ሰውን በማመኗ፣ በችኩልነቷ እንግዲህ ማታውቀውን ሰው በቤት ማስገባቷን የምናስታውስ ነው። ከባለፈው ክፍል ማለት ነው። አሁንም እንግዲህ ያ ሰው እያስጨነቃት በብዙ እያስፈራራት የነ ኪራን ቤት ካርታ ካልነገርሽኝ ቦታውን ካላሳየሽኝ ካላወጣሽ እያለ እየጨቆናት እያገታት አፏን እግሯን አንደበቷን እንዳለ እያሰረ መልሶ እየፈታት በዚህ ሁኔታ ውስጥ እንግዲህ ሆና እሷ ያው በቤት ውስጥ ደግሞ እነ ሰኒና ኪያ ነበሩ። እነሱም ያው ያው ድራማ ስለሆነ ነው ያልነቁ የመሰሉት እንጂ በተለይ ሰኒ ጠርጥሬ ናት ይችንችን፣ እንደገናም ደግሞ ክያም ብትሆን የዋዛ አይደለችም። እንደ ኒና አይደሉም። በገጸ ባህርያቸውም እንግዲህ ብልህ የሆኑ ሴቶች ናቸው፣ እና ደግሞ ኃይለኝነትም ያለባቸው ናቸው። ቢያንስ ሁለቱም ሴት እንኳን ቢሆኑ ለዚህ ለአንዱ ወንድ አያንሱም ነበር። ነገር ግን ኒና በግልጹም አልተናገረቻቸውም። እሱን ፈርታው ራሷን እንግዲህ እንደገና አሳልፋም የቤቱን ነገርም ለመስጠትም ከብዷታል ምክንያቱም መልካም ሰዎች ናቸው እነ ኪራ ጽናት እዛ ባሳልፈች ጊዜ እንግዲህ ያለፈውን በማሰብ እነሱን አሳልፌ አልሰጥም እኔን እንደፍትትሉ ያድርገኝ እንጂ እያለች ተደምጣ ነበር ይህ የኔና አጋች እንግዲህ በነኪራ ቤት ሰተት ብሎ የገባው ልጅ ማለት ነው እነ ኪራ እና ሰኒም ከቤት እግራቸው ሳይወጣ እንግዲህ ሚስጥር ታወጣለች ትነግርብኛለች ሲል ሰግቶ፣ ያው ኒናን አንድ ክፍል አስሯት እጅ እግሯን አስሮ አፏንም ሸፍኖ እንዳትተነፍስ እንዳትጮህ አድርጎ በቤት እነሱም ሲፈልጓት እና ሲያጧት ስልኳም አልሰራ ሲላቸው እንግዲህ ከቤት እንዲወጡ ያደረገው ምክንያት ነበር። እነሱም ያው ለዚህ ለድራማ ብለው ነው እንጂ እችን እችን አያልፏትም ነበር። ያው በዚህ ሂደት ከቤት ወጥተው ሄደዋል። ከዛ በኋላ እንግዲህ ከሄዱ በኋላ መሄዳቸውን ካወቀ በኋላ ፈቷት። እንደገና የእሷን ራሱ ንብረት ከፍራሿ ስር ደብቃ የነበረውን ያኔ ራሱ እነ ቤቲ በነበሩ ጊዜ ቤቲም አግኝታው በሱ ስታስፈራራት የነበረው ውድ የሆነ ነገር አለ ያም የኒና ንብረት ነው እሱንም እንግዲህ ሲፈታትሽ ሲያገላብጥ አግኝቶ ነበር ያንንም አልሰጥሽም እያለ እንዲሁም ደግሞ ካርታውን እንድታወጣ ነው ዋናው ዓላማው የነበረው እሷ ግን ካርታውን ያለበትን ማውቀው ነገር የለም በሚል ነው አስረግጣ የነገረችው ሆኖም የነሰኒ መሄድን ካየው በኋላ ፈቷት ነበረ ከዚህም በኋላ ብትናገሪ ትንፍሽ ብቲ እነሱን ሁለቱን ነው እገድላቸዋለሁ። ስለዚህ ስለ እነሱ ስለ ሁለቱ ነፍስ ስቲ አንደበትሽን ገርተሽ አርፈሽ ተቀመጪ ብሎ አስጠንቅቋት ነበር። በዚህ ሁኔታ ላይ ነው እንግዲህ ድራማው የተጠናቀቀው። በቀጣይ ምን ይከሰት ይሆን? ይህ ሰው ኒናን እንደዚህ እየጨቆነ በቤት ውስጥ እያገታት ንብረቱን አውጪ አታውጪ በሚል በዚ ይገፋ ይሆን ወይስ እነሰኒ እንደገና ደርሰው መጥተው ያውቁት ይነቁበት ይሆን? ወይስ ራሷ ኒና ትነግራቸው ይሆን ለነሱ? ወይስ እንዲሁ ስትፈራ ስቸር ደብቃ ቤቱንም ንብረቱንም አሳልፋ ትሰጥ ይሆን? ያ በጽናት ቀይ ያለው ባላንጣቸውስ በቀጣይ ምን ያደርግ ይሆን? እንግዲህ ይዛቻውን አብዝቷል። ፉከራ ሽለላውን እጅጉን አብዝቷል። እንደዚህ ነው ማደርጋችሁ እንደዚህ ነው እያለ ብዙ እየዛተ ተደምጧል አሁን ወንድምዬው ደግሞ ታስሯል እሱን ካላስፈታችሁ አለቃችሁም እያለ ነው እንዳለውም ያደርገው ይሆን ወይስ የነ ኪራና ቅዱስ ትግስታቸው አልቆ የበቀሉት ይሆን ይቀድሙት ይሆን ወይስ በዛ ምክንያት እነ ኪራ እና ቅዱስ እንዲሁም ጽናትን ጨምሮ ወደ አዲስ አበባ ይመለሱ ይሆን እንግዲህ በቀጣይ ክፍል የምናየው ነው የሚሆነው። ይህን ይመስላል እንግዲህ የዛሬ ቪዲዮ። በዚህ ላይ ያላችሁን ሀሳብ፣ አስተያየት በኮሜንት አስቀምጡልን። ይህን ቪዲዮ በማየት እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። በያላችሁበት ሰላም ሁኑልን ባይባል